ይሁን እንዳ ሰባት ዘላ እንትኖችን ዘላሎችን እንዳበቀለች ብቅን ናት ብሎ ነው የሚያስቀምጠው አላህ። እንደ አንዲት እንዳበቀለች ቅንጤ ቢጤ ናት ያቺ ደግሞ ራሷ እየፈካች እየፈካች ትመጣለች። አላህ ደግሞ ለፈለገ ሰው ይጨምራል ብሎ ነው የሚያስቀም መጨመርን ማራባትን አስመልክቶ ነው ያ ነገር የመጣው እና ከዛ አንጻር ነው ነው ማሄር እንትን የምትለው ነገር የለም ላይ ብዙ ግን በተመሳሳይ ስሌት ግን ማየት የለብንም። በተመሳሳይ እይታ የሆነ ምንድን ነው ተመሳሳይ ቃል ለአላህም ለሰው ልጆችም ስለዋለ የሆነ እዚህ እኛ ከምንጠቀመው አንፃር ምናምን ማየቶ እሱም አንድ ችግር ይፈጥራል። አትችል ማለት የሰው አመለካከት በዛ መልኩ መሆን የለበትም። ለምሳሌ አላህ እኛን ይወደናል ስንል እና እኛ አላህን እንወደዋለን ስንል ወይም ደሞ የሆነ እኛ ለሌላ ሰው ወይም ደግሞ እኛ ለአላህ ምን ምን እናደርገውን ነገር ወይም ደግሞ የምንፈጥረውን ኤክስፕሬሽን በተመሳሳይ ደግሞ ከላይ ወደ ታች ወይም ደሞ ከአላህ ወደ እኛም ደሞ ሲሆን በቃ ራሱ ተመሳሳይ ነው። አሁን ለምሳሌ ማበደር ሲባል የሆነ ነገር የአካል የሆነ ነገር የለውም፣ ይጎለዋል። ስለሚጎለው አንተ ቀዳዳውን ትሸፍንለታለህ፣ ትሞላለታለህ። ስለዚህ ያ አካል የጎደለው ቀዳዳ ይሸፍንለታል። ይሄ ነው ሰው ለሰው ሲበዳደር። እኔ ለምሳሌ የሆነ አካል አበድረኝ ቢለኝ ያ ሰውዬ ሊነግድ ፈልጎ ለምሳሌ የሆነ ነገር ጎሎታል። ስለጎደለው እኔ የሞላሁለት ነው። ይሄ ሰዎች ለሰዎች ያለው አመለካከት ነው ወይ ወይም ደግሞ የቃሉ ዲፊኒሽን ነው፣ ሲጎሎ መሙላት ለዛ ሰው። አላህ ግን ራሱ የሰጠን ራሱ ሆኖ ከዛ መልሶ ራሱ ጎደለው ማለት ኢሎጂካል ነው ሲጀመር ራሱ እና ደግሞ ቢብሊካሊም ድሃዎችን መርዳት ወይም ደግሞ የተቸገሩ ሰዎችን መርዳት የእግዚአብሔር ሰው ናቸው ከሚል ሰውት አንጻር እንደዛ ነው የሚቆጠረው ለምሳሌ ለምሳሌ መጽሐፈ ምሳሌ ምዕራፍ 19 ቁጥር 17 ምን ይላል መሰላችሁ ለድሃ ቸርነትን የሚያደርግ ለእግዚአብሔር ያበድራል በጎነቱንም መልሶ ይከፍለዋል ይላል ኦኬ ለእግዚአብሔር ያበድራል ማለት ቁጥሩ ይህን ያክል አለብህ ብሎ ያኔ የትንሣኤ ቀን ይተሳሰበዋል ማለት አይደለም። ይህን ያክል አበድራ ያለው ይሄን ያክል መልስልኝ ይለዋል ማለት አይደለም። በቃ ድሆችን የረዳ ሰው ያ ሰውዬ የዛ ቀን የዋለው ውለታ ይመለስለታል፣ ባደረገው ቸርነት ልክ ቸር ነገር ይደረግለታል የሚለው ነው የሚያስይዘንና አንዳንዴ የራሳችሁን መጽሐፍ እያያችሁ ጠይቁ ስጠይቁ والله ኦኬ አፋን ቀደም ራሳቸውን ሁለት ፖይንቶች ይብዬ ነበረ። እና እንደዚህ አይነት ሐዲሶች አለ። አሁን ሰሂህ ሙስሊም ም የሚገኝ ሐዲስ አለ። እንግዲህ አላህ Subhanahu Wa Ta'ala ነገ የቂያማ ቀን ምንድነው፣ ኢነላሁ አዘ ወጀል ይቆል የውም አልቂያማ ኢብኑ አደም መሪቱ ፈለም ተዑድኒ የሚሉ ሐዲሶች አሉ። እኔ ታምሜ ነበረ አልጠየከኝም፣ እንደዚህ ሆኜ እና ያ ወይ ኦፍ ኤክስፕሬሽን ወይ ኦፍ አገላለጽ ነው። ያንን ነገር መረዳት ያስፈልጋል ነው እና ከዛ አንጻር ነውና ብድርን አስመልክቶ አንድ ሁለት ነገራቶች ላስቀምጥ ይሻላል። ብድርን አስመልክቶ እኛ ሙስሊሞች እና አሁን ያለው ካፒታሊስት የሆነው ወርልዱ ያለው የብድር አይዲዮሎጂ አንድ አይነት አይደለም። እኛ ብድርን ለምሳሌ ቅድም እያነሳው ነበር፣ አንድ ሰው ብድር ተብሎ አይሙራችን ላይ ቀጥታ የመጣው ነገር ምንድን ነው? ኦኬ ብድር ማለት ያ ሰው ጋር ሲሆን ከዛ በኋላ የሆነ አንተ በቃ እኔ ጋር ዩተርን ወይ የሚመጣው ዩተርን ወይ የሆነ ነገር መሆን መቻል አለበት ከዛ እሱ የሆን ነገር ሰርቶ ምናምን ወይ የሆን ነገር አገኛለሁ ምናን ከሚል ነገር አንጻር በእስልምና ደግሞ ጀስት ከመርዳት አንጻር በቃ በመረዳት ስላለበት ወንድሜ ነው፣ ልረዳው ይገባኛል፣ ሰው ሰጠዋለሁ፣ ከሱ የሆን ነገር ጠብቄ አይደለም የመሳሰሉት ነገር ማለት ነው እና ትንሽ ማህበ የማህበረሰቡን ትል እንደዚህ ስህተቶች ስላሉ ኢንሻአላህ ተናግሬ ማለፍ ስለፈለኩኝ ነው።